ጸጋና ሰላም ቸርነትና ምሕረት በሁላችሁ ላይ ይሁን። አሜን። ምስጋና ክፍል ዘጠኝን መዝሙረ ዳዊት ምዕራፍ 34 ቁጥር 1 ጀምሮ በኢየሱስ ስም አነባለሁ። አሜን። እግዚአብሔርን ሁል ጊዜ እባርከዋለሁ። አሜን። ምስጋናውም ዘወትር ባፌ ነው። አሜን። እግዚአብሔርን ዘወትር ምን በሩት፣ ባርኩት፣ አመስግኑት፣ አሜን። ከፍ አድርጉት፣ አሜን። አወድሱት፣ ተቀኙለት፣ አሜን። ነፍሴ በእግዚአብሔር ትከብራለች፣ ገሮችም ሰምተው ደስ ይላቸዋል። እግዚአብሔርን ከኔጋ ታላቅ አድርጉት፣ አሜን። በአንድነት ስሙን ከፍ ከፍ እናድርገው፣ አሜን። ኢየሱስ ያድናል፣ አሜን። ዝቅ ብለን ይሄው